ቻምፒዮን ሲሆን አሰልጣኝ ነበር። ከዛ ውጪ በተለያዩ በሀገራችን ክለቦች ላይ በማሰልጠን የሚታወቀው አሰልጣኝ ውበቱ አባተ በአዳማ፣ በደደቢት፣ በሀዋሳ፣ በፋሲል ከነማ፣ በሰበታ እንዲሁም ደግሞ የቀድሞቹ የቀድሞ የኢትዮጵያ ብሔራዊ ቡድን የዋልያዎቹ አሰልጣኝ አሰልጣኝ ውበቱ አባተ መስመር ላይ ይገኛል። ጤና ይስጥልኝ ኮች፣ እንዴት ዋልክ? አለን እግዚአብሔር ይመስገን። የኢትዮጵያ ብሔራዊ ቡድን ዛሬ እኩለ ሌሊት ከግብጽ ጋር ጨዋታ አለው። ይሄ ጨዋታ ደግሞ ሲነሳ ኢትዮጵያ ከግብጽ ጋር የሚነሳው አሰልጣኝ ውበቱ አባተ ነው። ያኔ የነበረው ጨዋታ እንዴት ነበር? ዝግጅት ከሱን ጀምር እስቲ ብሩክ። እንግዲህ ያው አድማጮቼንም አንተንም ለማክበር ነው የገባሁት። ከደቂቃዎች በፊት ሌላ ፕሮግራም ነበረኝ አየር ላይ ጉዳዩ እንግዲህ ተመሳሳይ ስለሆነ ምናልባት አድማጮችን እንዳይሰለችው ከይቅርታ ጋር እንግዲህ ወደ ጠየቀኝ ጥያቄ መሄድ ይችላለሁኝ። እንዳልከው ያው ግብፅ እና ኢትዮጵያ በእግር ኳሱም ከእግር ኳሱም ውጭ በሆነው ነገር ያላቸው ተቀናቃኝነት ይታወቃል። በእግር ኳሱ ደግሞ ይቅርታል የእነሱ የበላይነት ነው እንደምታውቀው የሚበዛው። ያንን ነገር ይዘን ነው እንግዲህ ከግብፅ ጋር የተጋጠም ነው የተጫወት ነው። በዛ ፕሬዥር ውስጥ በዛ ሁኔታ ውስጥ የሆነ ጨዋታ ማድረግ በእርግጥ ቦታው ላይ ላለ ነው ሰዎች ከባድ ነው። ዝም ብሎ ቀላል የቤት ስራ አይደለም፣ ከባድ ነው። ከነገሩ ክብደት በተቃራኒው ግን የጨዋታው ላይ የነበረው የነበረን ስኬት በሌሎች በትንንሽ ጨዋታዎች ላይ እንኳን ልታገኘው የማትችለውን እንትን ነው የነበረን። ፍጹም ልጆች ወደ ፍጹምነት የቀረበ ጥሩ ፐርፎርማንስ ያሳዩበት ቀን ነው የነበረው። ከተከላካይ ከግብ ጠባቂ ጀምሮ እስከ መጨረሻው እስከ አጥቂ ነዳዋ፣ ነአማኑኤል፣ ነአቡበከር፣ ነሽመልስ፣ ነጋቶች በቃ ሁሉም በጣም የተሳካ ቀን ነው የነበረ የነበረ ማሸነፍ ችለናል፣ እና ደስታው ከፍተኛ ነው። ግን ከጨዋታው በፊት እንደዚህ በቀላሉ ወይንም ደግሞ እናሸንፋለን ብለህ በድፍረት ለመናገር ለብዙዎች የሚያስፈራ ጨዋታ ነው የነበረው። ከሜዳ ውጭ ነው የጨዋታው መርሃ ግብር የስለንቦና ዝግጅት በተደጋጋሚ እየተነሳ ይገኛል። ዛሬም ማህበራዊ ሚዲያውን ካነሱት ነጥቦች አንጻር ያ ነው የሰለን ቡና ጫናው፣ እንዴት ነበር ለዛሬስ? የምሽቱ ጨዋታ ላይ ምን ተጠቁማቸዋል? ለተጫዋቾች ምናልባት እንግዲህ ያን ጨዋታ ከኛ ጋር የነበሩ አመራሮች፣ ባለሙያዎች፣ ተጫዋቾች አንድ የሚያስታውሱት ነገር አለ ብዬ አስባለሁ። እንደ እውነቱ ከሆነ ቲሙ በዛን ወቅት የነበረው ቡድን በርካታ ጨዋታዎችን ከሀገር ውጭ ነው የሚጫወተው። በሀገራችን መጫወት በካፍ ተከልክለናል። ስለዚህ ከሜዳ ውጭ ያሉ ጨዋታዎችን በእኩል ተፎካካሪነት ነበረ የምንጫወተው። እንደ አጋጣሚ ሆኖ ትልልቅ ቡድኖችን ከዛ በፊትም ገጥመናል። እነ አይቬሪኮስት ሌሎች ቡድኖችንም እንደዚሁ እነ ጋና ጋና ጋር ያለን ሂስትሪ ይታወቃል። እዚህ መቶ ለለባዶ አሸንፎን ያውቃል ከሜዳችን ውጭ አምስት አግብቶብን ያውቃል። እንደዚህ እና ትልልቅ ጨዋታዎች ላይ ግን የነበረን እንትን ከቀን ወደ ቀን እያደገ ነበር የመጣው። እኔ ከመረከቤ በፊት በአሰልጣኝ አብራም መብራቱ ጊዜ አይቬሪ ኮስትን በፍጹም ሳይጠበቅ ሁለት ለአንድ ማሸነፍ ችለናል። ያቀላል ነገር አይደለም። እንደዚሁ ከዛ በፊትም በነበሩ ጨዋታዎች እንዲህ አልፎ አልፎ ከፍ ያሉ ውጤቶች ይመዘገባሉ። ግን በዛ ወቅት የነበሩት ልጆች በተከታታይ ወደ ፉክክር መንፈስ ውስጥ መምጣት ጀምረን ነበር። እንደ አጋጣሚ ምስራቅ አፍሪካ ክለቦች ጋር ከኡጋንዳ ተጫውተናል፣ ከዚምባብዌ፣ ከሩዋንዳ እነዚህ እነዚህ ቡድኖች ከሱዳን ተደጋጋሚ ተገናኝተናል። ኦልሞስት ለእኛ ወደ ወደ መቅለሉ መጥተው ነበር ማለት ይቻላል። ከሱዳን ተደጋጋሚ ወዳጅነት ጨዋታዎችን ተጫውተናል፣ አሸንፈናቸዋል። ሳውት ሱዳን ብዙም ከባድ አልነበረ። አምስት ለባዶ ያሸንፈናቸዋል። ሩዋንዳን አንድ ለባዶ ሜዳው ላይ ያሸንፈናል። ኡጋንዳን ሁለት ጊዜ በፍሬንድሊ ጌም ተገናኝተን አሸንፈናቸዋል። እንደዚህ ጥሩ፣ ከጋና ጋር ከሜዳችን ውጭ አንድ ለአንድ ወተናል። ይሄ ይሄ ነገር ከራሷን ዙምባቤን ሜዳው ላይ ሄደን እንደዚሁ አንድ ለአንድ ወተናል። ከደቡብ አፍሪካ አንድ ለባዶ ስንሸነፍ ራሳችን ላይ ባገባ ነው ሆንጎል። እዛ ስንሸነፍ የነበረን ብልጫ የነበረን እንትን ቲሙ ያለውን የራስ መተማመን ከጊዜ ወደ ጊዜ እያሳደገ ነው የነበረው እና በማላዊው ጨዋታ ከግብፅ ጨዋታ በፊት ማላዊ ላይ እዛው ከማላዊ ተጫውተን ነበር እና በዛ ጨዋታ ላይ ምንም እንኳን ብንሸነፍም በተለይ ከረፍት በኋላ ከፍተኛ ዶሚኔሽን ነበረን እና ያ መነሳሳት፣ ቅድም እንደነገርኩ እዛ በወቅቱ የነበሩት ሰዎች የሚያስታውሱት ነገር አለ። የማላዊ ኮሚኒቲ የራት ግብዣ አድርገውልን ነበረ እና እዛ ራት ግብዣ ላይ ፍጹም ስነ ልቦናችንን የበለጠ ከፍ የሚያደርግ ንግግር ነው ሲናገሩ የነበረው። የኢትዮጵያ ቡድን ከማላዊ እንደ ተጫወተው ተጫውቶ በግልጽ ይሸነፍ ሰውት ስለማሸነፍ መሸነፉ አየ። ስነ ልቦና በተለያየ መንገድ ነው የሚገነባው። ከማህበረሰብ ይገነባሃል፣ አባትናት ይገነባሃል፣ እህት ወንድሞች ይገነቡሃል አስተማሪ ይገነባሃል ይገነባሃል፣ ሚዲያ ይገነባሃል። ይሄ ከውጭ የምታገኘው የስነ ልቦና ብርታት ነው። ከውስጥህ ደግሞ ለራስ የምትሰጠው በውስጥ ደግሞ ባሉ ነገሮች ላይ የምትፈጥረው መተማመን ደግሞ ያለህን የሰልፍ ኮንፊደንስ ይጨምረዋል እና እነዚ የማላዊ ኮሚኒቲ የራት ግብዣው ላይ ሲናገሩ የነበረው ንግግር በጣም ፕሮ ያደረጉ ነው፣ ልጆቹን ያደረጋቸው። አንዳንዶቹ ትልልቅ ቦታ ላይ ነው የሚሰሩት እና እኔ ኃላፊነት ላይ ነው የምሰራው። ዛሬ ጠዋት ወደ ቢሮዬ ሲሄድ ከጥበቃው ነው የጀመረኝ በኢትዮጵያውያን ጨዋታ እጅግ ከመደሰቱ የተነሳ የእናንተ አድናቂ ነው መጥቶ እኔን እንዴት እንዳቀፈኝ ምናምን ሲል፣ ይሄ ነገር ለአንተ የሚሰጥ ሞራል አለ ቦስ። ያደረጋል፣ ሞራል ይተነበዋል እና ዋይኖት በቃ ግብፅንም ቢሆን በቃ ተጫውተን ማንኛውንም ነገር ማድረግ እንችላለን የሚል ነገር ልጆች ላይ አሳችዋል እና ስነ ልቦና በአንድ የሳይኮሎጂ ባለሙያ ብቻ የምታመጣው ነገር አይደለም። እንዳልኩ በቀን በቀን ከሚነገርህ ነገር ከምታድግበት ነገር ከምታየው ነገር ከምታስመዘግበው ነገር ከምትሞክረው ነገር በሙከራ ከሚሰጠ አስተያየት ከእነዚህ ሁሉ የሚመጣ ነገር ነው እና ከግብፅ ስንጫወት እኛ ከማላዊ የተጫወትነው ጨዋታ የተለየ አልነበረም የግብፅ ጨዋታ ኢቨን ነኔ ነው የሚጠይቁኝ ጥያቄ የሚዲያ ሰዎች ዝቅ ባደረገ ስሜት ነው የሚጠይቁ። እውነታቸው ነው። መነሻቸው ግብፅ ያላት እኛ ላይ የነበራት የበላይነት ነው እና የብሔራዊ ቡድን ውጤት። ስመልስላቸው የነበረው ግን ያን አይደለም ነው። በየትኛውም ሁኔታ ቢሆን ጨዋታው ዝግጁ እንደሆነ ነው ስንናገር የነበረው። ልጆቹም በራሳቸው ላይ እምነት እንዲኖራቸው ፕላስ የእኛን ቡድን አንደር ሬትድ የተደረገ ቡድን ነው በነገራችን ላይ ምክንያቱም ከዚህ በፊት ተጠያቄው ከፍ ያለ ዲማንዱ እየጨመረ የመጣበት ቡድን ነው። ከሜዳ ውጭ ቢጫወጥ ማሸነፍ ግዴታ የተጣለበት ቡድን ነው የነበረው። የደጋፊውን ድጋፍ የአየር የምናምን ሌሎች ነገሮችን ሳያገኝ ግን ማሸነፍ እና ወደ ሆነ ደረጃ እንዲደርስ ፑሽ ይደረግ የነበረ ኤክስፔክቴሽኑ ከፍ ያለ ቲም ነው ነበር ብዬ ነው የምናገረው። እና ከዛ እንግል ነው እንጂ ብዙ ፖዘቲቭ ነገሮች ነበሩ። ስለዚህ ያ የግብፅ ጨዋታ ከዛ አንዱ ነው ብዬ ነው ማስበው። ስለዚህ ልጆችን በስነ ልቦና መገንባት ከሁላችንም ነው የሚጠበቀው የዛሬውንን ጨዋታ ጨምሮ ማለት ነው። የዛሬው ጨዋታ ላይ እኮ የሚሰለፈው አቡበከር ያለፈው ጨዋታ ላይ የነበረ ልጅ ነው። አማኑኤል ያለፈው ጨዋታ ላይ የነበረ ልጅ ነው። ሌሎች ተጫዋቾች ይኖራሉ ብዬ አስባለሁ። ባይኖሩም እነዛው የእነሱ ወንድሞች ነው ትላንትና የተጫወቱት እና አትሊስት በዝቅ ባለ መንፈስ ወደ ሜዳ ይገባሉ የሚል እምነት በፍጹም ውስጤ የለም። በጥሩ ተነሳሽነት ጨዋታውን ያከናውናሉ ብዬ ነው ኤክስፔክቱ ማድረገው። በጣም አሪፍ ብሔራዊ ቡድኑ። አንድ ጥያቄ የምጠየቀኮች ያኔ የነበረው የዝግጅታችሁም ቀድሞ ስታስመዘገቡት የነበረውም ውጤት መነሳሳቱም፣ ብሔራዊ ቡድኑ በጣም ጠንካራ ውጤቶችን እያስመዘገበ ነበር እስከ ግብጽ ጨዋታ ድረስ የተሻገረው። አሁን ደግሞ አንተ የግብፅን ጨዋታ ካሸነፍክ በኋላ ብሔራዊ ቡድኑ በአፍሪካ ዋንጫ የማጣሪያ ጨዋታ ዲያር ኮንጎን ነው ባለፈው የምድቡ ስድስተኛ ጨዋታ ላይ ማሸነፍ የቻለው ያ ማለት ከረዥም ጊዜ ቆይታ በኋላ ማለት ነው። ኦልሞስት ወደ ሶስት አመት ሊጠጋ ሲል ነው ብሔራዊ ቡድኑ የአሜሪካ ዋንጫ የመጨረሻ ጨዋታ መርሃ ግብሩን ያሸነፈው። ስለዚህ ዳግም አሁን ደግሞ ግብፅን ያገኛል። ከዚህ አንጻር የብሔራዊ ቡድኑ ሽግግር ላይ ያለው ሂደትና ሜዳ ላይ ያለው እውነት ለዛሬ ደግሞ ግብፅ ካለችበት አሁናዊ ብቃት ጋር እንዴት ትመለከተዋለህ? ጥሩ ነው። ምንድን ነው መሰለህ፣ አሁን እኛ እግር ኳስ የምናየው የግጥሚያው ቀን ብቻ ነው። ፕሮዳክቱን ነው እየፈለግን ያለ ነው ፕሮሰሱ ላይ ግን ምንም የሰጠነው ትኩረት የለም። እውነት ለመናገር እነዚህ ዛሬ አሁን ግብፅን ይገጥማሉ ብለህ ያልካቸው ልጆች እነ ማርሙሽ ከሲቲን የመጡት የሲቲ ፋሲሊቲ፣ የሲቲ ምናምን ምናምን ብለህ ለእኔ ብታወራለኝ ምንም ምንም አይጠቅመኝም። ስለ ሊቨርፑል፣ ስለ አንፊልድ ምናምን ቢወራ የእኛን ልጆች ከማፍረስ ውጭ ምንም የሚጠቅማቸው ነገር የለም። እሺ እነሱ በዛ ሂደት ውስጥ መጡ። የእኛን ልጆች የመጡበትን እስቲ መንገድ ደግሞ እንመልከት። የፕሪሚየር ሊግ ቲም እኮ በአንድ ሜዳ ላይ ለሁለት ግማሽ ግማሽ ሜዳ ተካፍሎ እንደ ጤና ቡድን እየሰራን ነው ያለንበት ሁኔታ ነው ያለው። ልጆቹን ፕሬሽር ማድረግ የለብንም። ስራ ሳንሰራ ሪዛልት ውለዱ ማለት የለብንም። በቃ ባላቸው ነገር የሚችሉትን ጥረት እንዲያደርጉ መደገፍ እና ሲስተም መዘርጋት ለረጅም ጊዜ ተፎካካሪ የምንሆንበት ግብጽ ለሚሆን ማንንም ቡድን ስናገኝ ተፎካካሪ ልንሆን የምንችልበት ሲስተም መዘርጋት ነው ያለብን። የተጫዋቾች ይሄ ሪኩሪት የምናደርግበት ታለንት አይደንቲፋይ የምናደርግበት ማን አለው? እስቲ ንገረኝ፣ ማን አለው? እኔ ታለንት አይደንቲፋይ የማደርግበት ሜትዴ ይሄ ነው የሚል የተጻፈ የታለንት አይደንቲፊኬሽን ወይንም ደግሞ ታለንትን ዴቨሎፕ የሚያደርግበት ፓዝዌይ ያለው ቡድን ወይንም አካዳሚ ወይንም ምናምን ሲጥራልኝ አንድ አንድ የለንም እንደ ሀገር። ስለዚህ ውጤቱን ግን እንፈልገዋለን። ሶ ይሄ ፕሬሽር ልጆችን ያፈርሳል። በዚህ ሁኔታ ውስጥ የሚገጥሙ ልጆች ማክሲመም የሚችሉትን ነገር እየሰሩ እንዲሄዱ ማድረግ፣ ከዛ ሌሎች ሲስተሞችን እንደ መንግስት ከመንግስት፣ እንደ ክለቦች ከክለቦች፣ እንደ ፌዴሬሽን ከፌዴሬሽን። እኔ አሁን ይሄንን ችግሩን የኢትዮጵያን እግር ኳስ ችግር ወደ ሆኑ ሰዎች እንትን እያደረግኩት አይደለም እየገፋሁት አይደለም ውድድሩ የቡድን ስፖርት ስለሆነ ነው። ሩጫ ቢሆን ኢቨን ሩጫ ራሱ አሁን እኮ ወደ ቡድን ስፖርትነት እየሄደ ነው። ይህን ያም ቢሆን መቶ ሜትር ለመሮጥ በቃ በተፈጥሮ ፈጣን የሆነ ሰው የሆነ ትሬኒንግ ሰርቶ ሸምጥቶ ሊያሸንፍ ይችላል። ውስጥ እያቃለልኩት አይደለም። ውስጡ ያሉ በርካታ ስራዎች እንዳሉ ሆነው ማለት ነው። ይሄ ግን ቲም ይዘህ ለመቅረብ ግን በእግር ኳስ ብዙ ስራ ይፈልጋል። ተጫዋችን ከታች ጀምሮ ይዘኸው መጥተህ የሆነ ቦታ ማድረስ መቻል አለበት። አሁን ባለው ሁኔታ ቢሆን ደግሞ እየተደረገ ካለው ነገር ክለቦች እየከፈሉ ካለው ነገር እንደዚህ ከሆነው ነገርስ ፌዴሬሽኑም ከሚያወጣው ነገር አንጻርስ እንደው እንዲስ ማድረግ የለብንም ወይ ተብሎ ሊነገር ይችላል። ለዛ ደግሞ እኛ ኃላፊነቱን ደግሞ እንወስዳለን በመጠኑ ማለት ነው። በመጠኑ በመጠኑ ስል በልካችን እኔም እንዳሰልጣኝ ለምንድን ነው ራስህን ያላበቃኸው ለምንድን ነው እንደዚህ የደደብከው ተብዬ ልጠየቅ ይገባኛል ምንም እዚህ ላይ ለምን እጠየቃለሁ? ማለት የለብኝም። ተጫዋችም በተጫዋችነቱ ማክሲመሙ ኮንትሪቢዩት እንዲያደርግ ለሙያው ራሱን እንዲሰጥ ፑሽ መደረግ አለበት። ይህንንም እንትን እናደርጋለን። ግን ከተጫዋቹ ከአሰልጣኙ በላይ የሆኑ ነገሮች ደግሞ አሉ። በጣም ስራ የሚፈልጉ ፕሮሰስ የሚፈልጉ ሂደት የሚፈልጉ ነገሮች ስላሉ እንደ ሀገር እሱ ላይ ነው ትኩረት ማድረግ ያለበት። የዛሬውን ጨዋታ እንዳልኩ ነው። ኢትዮጵያ ልታሸንፍ ትችላለች፣ ግብፅ ልታሸንፍ ትችላለች። ዋስ እኛ ግብፅን አሸነፍን። ግብፅን ካሸነፍን በኋላ እኮ በዛ ማሸነፍ ተከትሎ የሆነ ነገር እስቲ እነስራ ይሄ ነገር ምንድን ነው ብለን እኮ ቁጭ ብለን አልተነጋገርንም። ቁጭ ብለን አቅጣጫ አላስቀመጥንም። በአሰልጣኝ አብርሃም መብራቱ አቤርኮ ስን አሸንፏል። እንዴት አሸነፍ? እንዴት ሆነ? እስቲ ይህም መንገድ እንዲደጋገም ምን እናድርግ ብለን እኮ አቅጣጫ አልያዝንም። በጋራ አልመከራችሁም? በጋራ አልመከርንም። ሁላችንም ማለት ነው። ስለዚህ ከዛ ይልቅ መጓተት ነው የያዝነው። ከዛ ይልቅ መጨቃጨቅ ነው የያዝነው። ከዛ ይልቅ መካሰስ ነው የያዝነው። ከዚህ ወጥተን ምንም ማለት አይደለም። የኢትዮጵያ እግር ኳስ ያለበትን ደረጃ ሁላችንም እናውቀዋለን። እንደ አሁን ዶክተር አብይን ብትጠይቀው ኢትዮጵያ ያለችበትን ሁኔታ የነበረችበትን ሁኔታ አያውቅም እንዴ? ያውቃል እኮ ያውቃል። በኢኮኖሚ ምን ላይ እንዳለች ያውቃል። ምን እንደሆነ አቅማችን ያውቃል። ግን ይህንን አካል ተነስተህ የሆነ ነገር ትርጉም የለውም። በዚህ አቅጣጫ እንሂድ ተብሎ ከተቀመጠ ግን በተቀመጠ አቅጣጫ ውስጥ ሄደ ደግሞ ያ ነገር ያደረሰንን ቦታ መመልከት ነው። ይህ አቅጣጫ አያደርሰንም ያደርሰናል አንድ ነገር ነው። እኛ እኮ ጭራሽ አቅጣጫም ማላስቀመጥ ነው። ስለዚህ ከማሸነፍና መሸነፍ የዘለለ ምክክር መደረግ ነው የሚፈልገው ብዬ ነው ማስበው። እንኳንም ከግብጽ ጋር ተጫወትን፣ እንኳንም እንደዚህ ትኩረት ሰጥተን ተነጋገረን። ጅቡቲ ብትሆን የዚህን ያክል ትኩረት አይሰጠውም። አይሆንም። አይ አይሰጠውም። በጥሩ ነው። ሌሎች ጨዋታዎችን እኮ ተጫውተናል፣ ግን ምንም አላልንም። ተሸንፈናል፣ አሸንፈናል። እንዳልከው ካሸነፍን ቆይተን ሊሆን ይችላል። በምናሸንፍባቸውም ጨዋታዎች እኮ ክሬዲት አንሰጣትም እውነት ለመናገር። ይህን ምልህ የሚመለከተውን አካል ነው እንጂ ተመልካች ምናምን አይደለም ተመልካች ትልቅ ክብር አለኝ ተመልካች ምንም ስራ ምንም ማድረግ የእሱ ስራ ኢትዮጵያ እንድታሸንፍ ነው የሚፈልገው አለቀ ስታሸንፍ ይሸልማል ያጨበጭብላል ስትሸነፍ ደግሞ ይወቅሰሃል እንደ ባለሙያና እንደ ስቴክሆልደር ግን እኛ ባለሙያዎቹ የሚመለከተን የሚመለከታቸው አካላቶች ግን ቁጭ ብለው እንደ ለምንድን ነው ኢትዮጵያ ትልቅ ሀገር ነች ለምንድን ነው ስትራክቸርድ የሆነ ሲስተም ያልዘረጋ ነው? ለምንድን ነው እንደዚህ አይነት ክለብ መፍጠር ያልቻል ነው? ለምንድን ነው እንደዚህ ኮምፒታንት ቡድን መስራት ያልቻል ነው ብለን መነጋገር፣ ለምንድን ነው ጠንካራ አሰልጣኞችን ማፍራት ያልቻል ነው? እንዴ በጣም የሚባክኑ ታለንቶች እኮ አሉ በየቦታው። ታለንት ሳይኖር ቀርቶ ነው እንደ ኢትዮጵያ ውስጥ። ለምንድን ነው ኢትዮጵያዊ ተጫዋች ከፍ ባለ ደረጃ እንዲጫወት ማስቻል ያልቻል ነው? ለምንድን ነው ብለን ቁጭ ብለን መጠያየቅ አለብን እና እኔ ግብጽን ዛሬ ቢያሸንፉ የመጀመሪያው ተደሳችን ነኝ። የአንተ ታሪክ የአንተ ታሪክ የሚጋራ ሌላ አዲስ ታሪክ ደግሞ የሚመዘገብበት ውጤት ሊሆን ይችላል ማለት ነው። በቀን በቀን በቀን በቀን ከዚያ የተሻለ ነገር እኔም ሆንኩ ሌላ ሰው ያንን ነገር ቢያደርገው ደስተኛ ነኝ። ሀገር ስለሆነች በቀን በቀን ኢትዮጵያን መስራት ያለባት ያንን ነገር ነው ሁላችንም። ምክንያቱም ሙያ ነው። ምንም ማለት አይደለም ዛሬ አንተ እንትን ታደርቀ እንደ ኃይሌ ገብረ ስላሴ ዛሬ የሆነ ነገር ያደርጋል፣ ከርድ ይሰብራል። ነገር ደግሞ ሰንበድ ይሰብርበታል። ከዛ ደግሞ ይቀጥላል እኮ ምንም ማለት አይደለም። እኔ በአጋጣሚ እጄ ላይ ስለነበረ አሸንፌ ሊሆን ይችላል እንጂ የተለየው ሰውም ስለሆ እንኳ አደለም። በቃ አሸንፈ አለቀ። እግዚአብሔር አንተ አድርገው ሲል ሆኗል። ይሄ ግን እኔም በሆን በቀን በቀን ላደርገው የምችለው ነገር እንዲሆን ነው የምፈልገው እንጂ አንድ ቀን አሸንፌ እንደ ልደት ወይ እንደ እንደሆነ እንትን እንዲወራ አልፈልግም እንደ ሰርፕራይዝ ያ ከሆነ እኮ አጋጣሚ ነው ሎተሪ በቃ ሁልጊዜ እዛ ውስጥ ብኖር ነው የምደሰተው በግልም አገሬም እዛ ውስጥ ብትሆን ነው ምኞቴ ፍላጎቴ የምደሰተው በዛ ነው እንደ ሀገር ለራሳችን የምንሰጠው ነገር ባነሰ ቁጥር ብዙ ነገራችን ብዙ ድሎችን እናጣለን ለምሳሌ እኔ አራት ለባዶ ያሸነፍኩት የማዳጋስካር ቡድን አሰልጣኝ አሁን የሳውዝ ሱዳን ቡድን ብሔራዊ ቡድን አሰልጣኝ ነው ለምን ይመስልሃል ግብፅ? እሱ ፈረንጅ ነው። እኔ ግብፅን ሳሸንፍ እኮ ግብፅ በኢትዮጵያ ተሸነፈች፣ አንደርዶግ የሆነ ቡድን አሸነፋት፣ ምናም ምናምን ተብሎ ተወራ እንጂ ማን ነው አሰልጣኙ ብሎ እኮ ማንም ዞር ብሎ አያየም። ምክንያቱም አንተ ኢትዮጵያዊ ስለሆንክ ነው፣ ሌላ ነገር አይደለም። ምናልባት በእግር ኳስ ታሪካቸው ከፍ ያሉ ሀገር እየተጫወጥኩ ያሰለጠንኩ ምናምን በሆንኩ ወይ ከፈረንሳይ ወይ ከሆነ በሆነ የመጣሁት የሆነ ቦታ ሄዳለሁ፣ ከፍ ያለ ቦታ። ፕሮፋይል ከፍ ያደርጋል። አዎ፣ ቶም ሴንትፊት ስንት ሀገር ሄደ ስንት ሀገር አገላብጦ አሰለጠነ። ምንም ኢትዮጵያ እኮ መጥቶ አሰልጥመው የሆነ ወቅት ወጥቶ ሄደዋል። አሰልጣኝ ሚቾ ስንት ሀገር ሄደ? ምክንያቱም እኛም ተጋግሰን ባለሙያ ከመጠላለፍ ይልቅ ባለሙያ በመደጋገፍ ተጫዋቾቹን ፑሽ በማድረግ አገራችንን ከፍ ማድረግ እንጂ እኔ መሳይ በሚያመጣው ውጤት መደሰት ነው ያለብኝ። እንዴት ይመቀኛል? እኔ ደውዬለታለሁ። ግልጹ ነው የምነግርህ። ከዛ በፊት ዳታዎችን የምንድን ነው የዋይስካውት ዳታዎችን የአራት ምናምን ጨዋታ ዳታዎችን ወስጄ ሰጥቸዋለሁ። ከሀያ አምስት ፔጅ ሀያ አምስት ፔጅ ማለት ነው። ምንም ከጠቀመው ደስተኛ ነኝ። እኳ አደለሁም። ያንን ዳታ የሰራውት ሌላ ዳታ አናሊስት የሚሰራ አካል ነው የሰራው። የሰራው ሰውዬ ይፋ ያደረገውን ነገር እኔ በገንዘብ ስላገኘት ወይ በአጋጣሚ ስላገኘት መከልከል የለብኝም እና መተጋገዝ መደጋገፍ ነው ያለብን ባለሙያዎችም እንጂ ኢትዮጵያ ነች የምታሸንፈው። ኢትዮጵያ ስታሸንፍ በዛ ውስጥ አለ ይህ እኮ እኔ ተነሳውኝ አይደለ እኮ አብርሃምን አነሳው እኮ ሰውነትን አነሳለ እዚህ ባለሙያዎች እርስ በርስ መደጋገፍ እንጂ አንዱ ለሚያደርገው ነገር ሌሎቻችን እንቅፋት መስጠር የለብንም አለም ሰፊ ነች እግር ኳስ እኮ ኢትዮጵያ ብቻ አይደለም ያለው ወደ ሁለት መቶ አስራ ምናምን ሀገር ውስጥ አለ እግር ኳስ በቃ ባለሙያ ከሆን ወጣ ብለ ጅቡቲ መስራት እኮ አለብን ወጣ ብለ ሱዳን መስራት ወጣ ብለ የሆነ ቦታ መስራት አለብን ስለዚህ የሚታዩ ጭላንጭሎች ሲኖሩ በእነሱ ላይ ተንተርሰን መልካም ነገር ለማድረግ ሲስተም መዘርጋት፣ ድክመቶችም ሲኖሩ ደግሞ በጨዋ ደንብ መወቃቀስ፣ መመካከር ነው የሚጠበቅብን። በጋራ ተያይዘን ነው ሀገራችንን እንትን ማድረግ ያለብን። እጅግ በጣም እናመሰግናለን ኮች ባለታሪክ ነህ የዚህ የግብፅ ጨዋታ ሲነሳ በዘመናት ውስጥ አብሮ ይጠቀሳል ኢትዮጵያ ጥቂት የጨዋታ ታሪኮች አሏት ከትልልቅ ብሔራዊ ቡድኖች ጋር አይቬሪካ ውስጥ እናነሳለን ደቡብ አፍሪካ እናነሳለን ለአፍሪካ ዋንጫ ያለፍንባቸውን ጊዜያቶች እንጠቅሳለን ለካሜሩኑ አፍሪካ ዋንጫ ሰላሳ ሶስተኛውን አፍሪካ ዋንጫ እየመራህ ቆይተሃል በኢትዮጵያ እግር ኳስ ውስጥ ደግሞ ሁለት አስርተ ዓመታትን በላይ በማሰልጠን ደማቅ ታሪክን በኢትዮጵያ ፕሪምየር ሊግ ማስመዝገብ ችለሃል ለዛሬ ጨዋታ የምታስተላልፈው የመጨረሻ መልእክት እድሉ ልስጥህ የመጨረሻ መልዕክቴ ያው አይሰሙኝም ልጆቹ፣ እንልክላችኋል በድጋሚ ታሪክ ለመስራት ራሳችሁን አዘጋጁ ነው የምላቸው፣ እና እድሉ እጃቸው ላይ ነው፣ ማድረግ ይችላሉ። እግዚአብሔር ፈጣሪ ይርዳቸው፣ እኛም በጸሎት ከጎናቸው እጅግ በጣም እናመሰግናለን ከዎቹ ገዙ የኢትዮጵያ ብሔራዊ ቡድን ግብፅን ባሸነፈበት ጨዋታ አሰልጣኝ ሆኖ ቡድኑን የመራው አሰልጣኝ ውበቱ አባተ የስልክ መስመራችን ላይ አስገብተን እንዴት ነበር የጨዋታ ዝግጅት፣ እንዴት ነበር ግብፅን ያሸነፍነው፣ የስነንቦና ዝግጅታችን እንዴት ነበር፣ ጨዋታው በምን አይነት መንገድ ነበር የተመራው? ባለፈው ያነሳነው ሀሳብ ነበር፣ አሰልጣኝ ለአሰልጣኝ ይደጋገፋሉ ወይ፣ መረጃዎችን ይለዋወጣሉ ወይ ውበቱ ግብፅን ያሸነፈበትን ጨዋታ ከመሳይ ጋር ያወራበታል ወይ እያልን ብዙ ነጥቦች እያነሳ ነበር። አይቬሪኮስትን አብርሃም ያሸነፈበትን መንገድ ውበቱ ከጋና ጋር ሲጫወት ያንን ሼር ያደርገዋል ወይ ኢንስትራክተር ሰውነት ቢሻው ደቡብ አፍሪካን ያሸነፉበትን ጨዋታ 205 ውጤት ያስመዘገቡበትን ታሪክ ከዛ በኋላ ላሉ አሰልጣኞች ተሸጋጋሪ ዶክመንቶች ይተላለፋሉ ወይ የሚሉት ወሳኝ ነጥቦች አሉ። የዛሬ ጨዋታ ላይ ግን ያሸነፉበትን መንገድ በጥልቀት አሰልጣኝ ውበቱ አባተ ገልጸው ያው ትክክል ነው። ይህንን ከግብርና ህይወት ጋር ብታያይዘው አንድ ገበሬ ዘር ዘርቶ የሚታጨድ ቀን አይደለም የሚመጣው አይደለ። በዛ ውስጥ ዘሩ ሲዘር አረም፣ አረም የሚጠበቅ ባህል ብዙ እንክብካቤ ማድረግ አለብ። ገበሬዎች በደንብ ያውቁታል። እና እኛ ግን የምንጠብቀው ቀደም ሲል አሰልጣኝ ውበቱ አባተ ከተናገረው ሀሳብ አውትፑቱን የመጨረሻውን ፕሮዳክቱን፣ አዎ ፕሮዳክቱን ነው የምንፈልገው። እና በዛ ውስጥ ግን ብዙ ፕሮሰስ ተደርጎ ነው ትልልቅ ተጫዋቾችን ማግኘት የቻሉት ሀገራቶች ማለት ነው። እንደነ ሞሐመድ ሳላ እንደ ኦማር ማርሙሽን የመሰሉ የግብፅ ብሔራዊ ቡድን ውስጥ ያሉ ትልልቅ ተጫዋቾች መንገዳቸውን ቀደም ሲል ውበቱ አባተ በደንብ አርግቶ ተናግሯል። ከእኛ ደግሞ ሞር ያያል። እኛ በስራ ምክንያትም፣ እሱ ደግሞ ለስራውም የተጫዋቾችን ፕሮፋይል በደንብ ያያል ብዬ አስባለሁ። እንደ አሰልጣኝነቱ ማለት ነው። ተጫዋቾች ከየት ተነስተው የት ጋር እንደሚደርሱ አለም ላይ ያለውን የእግር ኳስ ማርኬት በደንብ አድርጎ ይረዳል እና ይህንኑ ሲል ነበረ። እኛ ብዙ ጊዜ ውጤቱ ላይ ነው የምናተኩረው። የኢትዮጵያ ብሔራዊ ቡድን ጨዋታ ሲኖረው ብቻ ነው። ይህ ሚዲያውም ኃላፊነት አለበት። የሚኖሩ ነገሮችን ስንተች ደግሞ ያልተሰሩ ስራዎችን እንደዛው እንዲሰሩ ለማድረግ ደግሞ ጥረት ማድረግ ቀደም ሲል ያነሳናቸው ሀሳቦች አሉና በአንድ ጊዜ ሊመጣ አይችልም። መከታተል ያስፈልጋል። ለኢትዮጵያ ብሔራዊ ቡድን ውድቀት መሰረት የሌለው ስራ እየሰራን ስላለን ነው። መተጋገዙ የለም። ቀደም ሲል እንዳልከው አንዱ ያስቀመጠውን ቤንችማርክ ተናገረ። ከአሁኑ ውበቱ እኔ የግብጽ ብሔራዊ ቡድንን ያሸነፍኩበት ሂደት ወደ የካሜሩኑ የአፍሪካ ዋንጫ የውድድር መድረክ ያለፍኩበትን ሂደት የሚቀጥለው ኮች ሲመጣ ደግሞ በቅንነት እንዴት አድርጋችሁ ልታልፉ ቻላችሁ፣ ምን ምን ተከተላችሁ ባለፈው አንስተን ነበር። ሪፖርት መቀመጥ መቻል አለበት። ሽግግር ሲኖር እንደዚህ ነው የሆነ ነገር ይዘት እነሳለህ አይደል እንዴ? ክለቦችም ለዛ ነው ክለቦች ላይ አሰልጣኞች በአንድ አመት ውስጥ ወደዚህ ወደዛ ሲቀያየሩ ተጫዋቾች በአንድ አመት ውስጥ እዚኛው ክለብ እዚኛው ክለብ ሲረግጡ ስናይ ይሄ አይደለም እግር ኳስ አለምን እየተከተለ ያለው እግር ኳስ እኛ በተቃራኒ ነው እየተጓዘን ያለ ነው ተጫዋቾች በአንድ ክለብ ውስጥ በአንድ አሰልጣኝ ውስጥ ቢያንስ ሁለት አመት ሶስት አመት እየቆዩ ቢሄዱ የመላመድ ነገር አለ ለዛ ክለብ የመቆርቆር ነገር አለ በዛ ስልጠና ውስጥ የማደግ ነገር አለ የመዋሃድ ነገር አለ ይሄ ወደ ብሔራዊ ቡድን ስሜት ይመጣል እና እንደዚህ እንደዚህ አይነት ሂደቶችን ካልሰራም በስተቀ የኢትዮጵያ ብሔራዊ ቡድንም በቀጣይ ቅንነት፣ በተለይ ቅንነት ሙያተኞች ጋር ተጫዋቾች ጋር ቅንነት ካሌለ በስተቀር እኔ ካልተመረጡኩ የኢትዮጵያ ብሔራዊ ቡድን ብሔራዊ ቡድን አይመስልም። እኔ እድሜ እስከሚፈጅ ከዘራ እስከሚት ድረስ ለኢትዮጵያ ብሔራዊ ቡድን እየተጫወትኩ ቆያለሁ የምትል ከሆነ በጣም ከባድ ነው። የእድሜ ይገድበሃል። የስፖርት በአጠቃላይ እድሜ የሚገድባቸው ስፖርቶች አሉ። በአጠቃላይ በሚባል ደረጃ ና በመተካካት ስታደርገው ሳይንሱን የተከተለ የአሰለጣጠን ሂደት እየተከተልን ስንመጣ ሚዲያውም የሚዲያውን ሚና በቀጥታ መወጣት ሲችል ተቋማትም ራሳቸውን ማዘመን ሲችሉ፣ መሰረተ ልማት የሚመለከታቸው ተቋማት መሰረተ ልማትን መገንባት ሲችሉ የኢትዮጵያ ብሔራዊ ቡድን ለምን ውጤት አላመጣም ብለህ ልጠይቅ ትችላለህ። እነዚህ እነዚህ ጉዳዮች ባልቀረቡበት ሂደት ግን እንደ ስሜት ሊያዋጣ ይችላል። ስሜትም መግለጽ ይቻላል፣ ለመቆርቆር ያህል ማለት ነው። ነገር ግን ለዘለቄታው እንደዚህ አይነት ሀሳቦችን ወደ ጥሩ ነገር ይመሩናል ብዬ አላስብም እና በጣም አሪፍ አሪፍ ፖይንት ነው። በዛ ላይ ደግሞ የዚህ የግብጽ አለቃ አሰልጣኝ ውበቱ አባተ ነው። እስካሁን ድረስ ሪከርዱ ካልተሰበረበት ባለ ታሪክ ነው። እሱም እንደ ጠቀሰው አንድ ጊዜ ብቻ በታሪክ ከምናሳካው ለዘመናት ቅብብሎች እንዲሆን ለአሰልጣኙ ድጋፍ ለማድረግ እንዳወራው ገልጾልናል። ውበቱ አስባረሩ እኮ አሰልጣኙ እንዱላ እኮ የአሰልጣኝ እኮ ጊዜም አልፈጀም እኮ ነው ምልህ እንጂ ለአሰልጣኝ መሳይ ተፈሪም ድጋፍ በጨዋታው ላይ ያሉትም ደሞ አንዳንድ አናሊስቶች አሉ። እኔ ከአሰልጣኝ ውበቱ አባተ አንድ ማደንቅለት ነገር ልንገረገዙ የጨዋታ ትንታኔዎች ላይ ትኩረት ያደርጋል። አሁን ብዙ የኢትዮጵያ ፕሪምየር ሊግ አሰልጣኞች ላይ አንመለከትም ጨዋታን ያሸነፈበትን መንገድና ከጨዋታ በፊት ያሉትን በደንብ በደንብ ነው የምነግርህ በትንታኔ ያሰራል በሀገር ውስጥ ባለሙያዎችም ከዛ በኋላ ደግሞ ኢንተርናሽናል በሆኑ ተቋማትም አናሊስት በደንብ ይሰራል በደንብ ስለዚህ በቲሞር ያምናል ማለት ነው በሚገባ የእውነቴን ነው የምነግርህ አሁን ያስተዋልኩት ከዚህ በፊት አንስቼ እላለሁ አለ ኢትዮጵያ ከግብፅ ያላትን ጨዋታ የወቅቱ የኢትዮጵያ ብሔራዊ ቡድን ቪዲዮ አናሊስት ባለሙያ የነበረው ኤልሻዳይ እያንዳንዱን ሁኔታ ኢትዮጵያ እንዴት ነው ያሸነፈችው ይህን ጨዋታ? ምን አይነት ታክቲክ ተጠቅመን ነበረ? ግብ እንዴት ነው ያስቆጠር ነው? የመከላከል አደረጃጀታችን ምን ይመስል ነበር? ዳዋ ሆቴሳ ግቡን ሲያስቆጥር አወከርናስር የነበረበት እያንዳንዱን ሁኔታዎች ተከፋፍለው በሚገባ ቪዲዮ አናሊስት ተደርገው ተቀምጧል። ያንን እኛም በወቅቱ የቪዲዮ ትንተና በምንማርበት ሰዓት ላይ እንደ አንድ ስንጠቀምበት የነበረው እሱ ጨዋታ ነው። ከዛ ውጭ ደግሞ የኢትዮጵያ ከአቬሪኮስ ያደረገችውም ጨዋታ ባህር ዳር ሴዴም ላይ ያሸነፍንበት የጨዋታ መርሃ ግብር ላይም የነበሩ ትንተናዎች አሉ። በአንድ ብቅ ብለው እንዳይጠፉ ባለሙያዎች ሀሳብ ሲሰጡበት ትንተናው ሳይንሳዊ መንገዶች ሲቀመጡ በጣም የተቻለ ከዛ ባለፈ ደግሞ ኢንተርናሽናል የሆኑ ተቋማት ላይ ደግሞ እንደዚህ ጨዋታዎችን ሰታቸው እነሱ የማጥቃት ሂደት ምን ይመስላል፣ በዘጠና ደቂቃ ውስጥ ኳሴት ጋር ነበር ሲንሸራሸር የነበረው የቡድኑ የመከላከል አደረጃጀት ምን ይመስላል፣ ሁሉንም በሳይንሳዊ መንገድ ስታቲክሶች ሲቀመጡ ለባለሙያዎችም ስትሰጥ አንተ ጨዋታ ያሸነፍክበትን መንገድ ዳታ ስሰጠው ያ ባለሙያ በወቅቱ የነበረውን የግብጽ ብሔራዊ ቡድን ስታት ኢትዮጵያ ያሸነፈችበትን መንገድ አሁን ላይ ያለውን ሁኔታ ከግምት ውስጥ በመክተት የራሱን ሀሳብ ጨምቆ ውጤትን ለማምጣት ጥሩ መንደርደሪያ ይሆናል ና በእንደዚህ አይነት መንገድ ሳይንሳዊ ትንተናዎችን በመጠቀም አንደኛው ከኢትዮጵያ ፕሪምየር ሊግ አሰልጣኞች መካከል አሰልጣኝ ውበቱ አባተ ይጠቀሳል። ያንን ነው ቀደም ብሎ ለአሰልጣኝ መሳይ ተፈሪ ሼር እንዳደረገው ና ለቀጣይ ደግሞ ይሄ መሸጋገር እንዳለበት። ኢንስትራክተር አብርሃም መብራቱ እንዴት ነው አይቬሪ ኮስትን ያሸነፉት? ሰውነት ቢሻው ኢንስትራክተር ሰውነት ቢሻው እንዴት ነበር ለአፍሪካ ዋንጫ ያለፉት? ከዛ ስ በኋላ እንዴት ነበር ምርጥ አስር ውስጥ የገቡት? የጨዋታ ሂደት እንዴት ነበር? በወቅቱ ይዘጋጁ የነበሩ የጌም ፕላኖች እንዴት ነበሩ? የልምምድ ሂደቶች እንዴት ነበሩ? የስለንቦና ዝግጅት ቅድም ሲጠቅስል እንደሰማኸው ማላዊ ላይ ቀድሞ የነበረው ጨዋታ ለዝግጅት ለግብፁ ጨዋታ በስለ ንቦና እንድንዘጋጅ አድርገውናል። ከዛ ውጪ በነበሩን የመጀመሪያዎቹ የምስራቅ አፍሪካ የጨዋታ መርሃ ግብሮቻችን ላይና ሌሎች ጨዋታዎች በስለ ንቦና ነገር ጠንካራ እንድንሆን አድርገውናል። አየ ከዛ ባሻገር ደግሞ እዛ የነበረው ደግሞ ኮሚኒቲ ይሰጠን የነበረው ሞራል ድጋፍ፣ ስንቅ ለጨዋታው ስንገባ ግብፅን ሳይሆን ማላዊን የገጠምን ያክል ስሜት እንዲሰማን አድርገውናል። በዛ ላይ የልጆቹ ፐርፎርማንስ የነበረው ብቃት የተሻለ መሆኑ ኢትዮጵያ ያንን ጨዋታ በሽመልስ በቀለና በዳዋ ሆቴሳ ሁለት ግቦች ጨዋታው እንድታሸነፍ ረድቷታል። የነበረው የስነልቦና ዝግጅት ጠንካራ መሆኑ ነው። አሰልጣኝ ውበቱ አባተ ከጨዋታው ሜዳ ላይ ካለው ነባራዊ ሁኔታ ባሻገር የነበሩትን ቀድሞ ያሉትን ሁኔታዎች በስፋት የጠቀሰው ከባለ ታሪኩ ከድርሻው ላይ ቦታው ላይ ሆኖ ውጤትን ያስመዘገበው አሰልጣኝ ነው። ሀሳቡን በስፋት ያጋራን። ገዙ የአጋራችንን መልእክት ማድመጥ ይኖርብናል። ዲጄዴቭ ምልክት እያሳየኝ ይገኛል። የአጋራችንን መልእክት አድምጠን ቀጥታ ወደ አድማጮቻችን ሀሳብ እናልፋለን።